ምንድን ነው እየሰራ ያለው? ምነው ምነው? ለኛ ምን ተባብለን ነበረ? ሰላምታ የለም? እንሰላምአይክ አለይኩም ሰላም፣ ልታረሳሳኝ ነው ደግሞ ደግሞ። ምንድነው እዚህ ጋር? በቃ አንተ የእድሜ ልክ ነህ። ከዚህ አፈር ጋር ነው እንዲ አሁን የምትከባከቡ እ እዛ አፈር ውስጥ ነው የምንገባው ነገ። ምስክር አለ ምን ጭራሽ ረስተው ባለው ነው። አንቺ እኔ መቼ እንዳንቺ ደላኝና አስታውሳለሁ። ስንት ነገር አለ የሚያስበው፣ በላሁ እንተውና የተባባል ነው እንትን እዛ ምን እንዳልኩና፣ ምን እንዳልከኝ እንዴ፣ ምን ነበር ያልከ? ይላስዊት ምን ነበር ያልኩሽ? አብዲ እንዳትቀለል። እስኪ እውነቱን ንገረኝና፣ ምን ነበር የተባባል ነው በዚህ ሰዓት? እውነቴን እኮ ነው። ምንድን ነው ያልኩሽ? እንዲህ ያልከኝ ታስታውስን? እኔ እኮ እኔ አላፍርም እኮ ዝም ብዬ ተቀባጥሬ ማንችሎን ነገር ይችላል ብዬ ተቀባጥር እኮ። አትችልም። ምን ነበር ያልኩሽ ግን ረስተኸው ነው። እውነቱን ንገረኝ፣ ምንድነው? ምንም የምታውቀው ነገር የለም። ስለዛሬ ምን ማለት አላስታውሱም ያልከ። ብር ነገር ሲሆን ብቻ ነው የማስታውሰው። ወጪ ወጪ አለው ገቢ አለው ያልኩሽ እንዴ፣ እራት ወጪ እንበላለን ጋብዛቸው አሉ አላልክም? እንዴ ወጪ ነው እንዴ? አላስታውስም። ሰውዬ ደግሞ ደሞ፣ ምን ነው ማታስታውስ? አላስታውስም ይለኛል እንዴ! አፈር መኮትኮቱንስ አትረሳ። ይሄ እንዴት ይረሳል? ምግብ እኮ ነው፣ ምግብ ነው፣ እንዴት ይረሳል? እና እኔም ያልኩህ እኮ ምግብ ነው። ይሄ እኮ ገቢ ነው። ገቢና ወጪ ለይተሽ ማለት ነው። አንቺ ሁሌ ሆድ ሆድ ብቻ ነው። ይሄም ሆድ እኮ ነው። እስቲ አስቢ ሆድ፣ ይሄን ሰርተሽ አሪፍ ሆኖ ከወጣ መብላት፣ ያኔ ወጪ ይቀንሳል።

አይቀጫም ዞር በይ፣ ዞር የሚለው እኔ ልስራበት። አንተ ያልከኝ እስኪ እየቀለድክ መሆን አለበት። አንቺ እራስሽ እየቀለድሽ መሆን አለበት። ምንም መቀለል ስንቀን ጠብቄ በጉጉት ዛሬ መድረሱ ተመስገን። ነሽ እንደ አፈር እየኮተኮትክ ስጠብቀኝ እሱ የአንተ ጉዳይ ነው።

እኮ ወደ ቤት እንሂድና ታጥበት እንውጣለን። አንቺ ሰት እኔ ልስራ ነው። ሰዓት ሄዷል። በጊዜ ታጥበን መውጣት አለብን። ምን ሆነሃል እንዴ? የገባውን ቃል ማጥፋት የለብን። የምን ውሸት ነው ታዲያ? ከመቼ ጀምሮ ነው? ዴታ አውጣ። ልጆቹን እራሱ

ብቻ አንድ ቀን ስለዚህ ቤተሰብ አስብ

አንቺ ቀስ ብለሽ ቀስ በይ። ምንም አይሰማም። አይ ይሰማል። ቀስ በይ። አንቺ ሴት፣ እንደዛ አይደለም ጎመኑ እንትን አጠፋሽው። ቀስ ብለሽ እንደዚህ ቀስ ብለሽ ቀስ ብለሽ አረሙን እንደዚህ በእጅ ግላፉን። አንቺ ሴት አንቺ

በሚቀጥለው አመት በምን ስታጠብ ነው ይሄ እጅ የሚለቀው? አሁን እኮ ፍጠረ ነው። እንዴት እንደሚያስጠላ ብታዩ እንዴት እንደሚሰቀጥጭ። ወይ እኔ እያሰኩ እንደሆነ ታውቃለሽ። ምታስ አሁን ሰው ምን ይለኛል? ወይኔ ወይኔ ወይኔ ወይኔ አባቡ። እኔ ሁሌ እንደተቃጠልኩ ደግሞ ይህን ማድረገው ለመውጣት ሲሉሽ በሚቀጥለው አመት አሁን ይህን ጨርሶ ነው የምንወጣው።

መናፋረቅ ነው ልጅ የምታውቀው፣ የምታቆኑ ብቻ ነው እንዴ? ሰው እኮ ወጥቶ ይዝናናል፣ ወጥቶ እንደፈለገ ይሆናል። ምን አነሰብሽ ቤት? አንተ አሜሪካ ነገር ሆነ ገና። ጎመን ትቆጠቅጣለች ከአፈር ጋ መከራት። ጎመን እኮ ምግብ እኮ ነው። ምን አለበት አሚን፣ ቴንኪው አመሰግናለሁ ብትይ። ወይኔ እኔ ለአንቺ ብዬ ነው፣ ለእናንተ ብዬ እንደዚህ ወዲና ወዳ የሚለው ነው። አንቺን ያገኘሁት ተፈናረቅ። ይኸውልሽ እኔ

ይሄን ያለ ያስከፋሻል ብዬ አይደለም። አንቺ ደግሞ ገና እንወጣለን እንወጣለን፣ ስራ ምንድነው? አፈር ያደግንበት እኮ ነው ምንድነው እና አላደግንበትም አልኩ። እኔ አሁን የምፈልገው መውጣት ነው በቃ። መውጣቱ ሌላ ነገር ነው። ገና ይሄን አፈርና አልነካህም ምናምን ስትሞጪ እኮ አፈር ውስጥ ልገቢ ነው። ይሄን ማስታወስ አለብሽ። እንደዚህ አይነት እንትን ጥሩ አይደለም። ሰማሽ? እንወጣለን እንጠሙ እንወጣለን እናስወጣሽና አሁን ተነስተሽ አግዥኝ ቶሎ ቶሎ ጨራርሰን እንወጣለን እ ትስማማለሽ ተስማማን ወይስ እንዴት ነው እኔ ከመቼ ጨርሶ ነው ነው እንጠሙ አንቺ እኮ ድንጋይ ነሽ ለዚህ ምየኑ ምላ ድንጋይ አሁን ትስማማለሽ አትስማሚ ታግዥኛለሽ እንጨርሳለን ከዛ እንወጣለን የፈለክሽውን ነገር እገዛልሻለሁ እንጣለን አ ቆንጆ የሆንሽ ነገር ዝም ብለሽ ደግሞ አትለቃቀሽብኝ። ጥሩ አይደለም። እኔ ነው ዝም ብለሽ ስትነፋረቂ ሰው አንቺ ትልቅ ሰው ነሽ፣ ልጆች አሉሽ። እሺ በቀኔ ልጅ ባለ ነይ ውስጥ